ዛሬ ደግሞ በደስታ ከች ያለሁ። ዛሬ ምርጧ እህቴ ልታገባ ማለት ነው። ዛሬ የእናት ቤተሰቦችም ደስታውን አብረው እንዲካፈሉ ማለት ነው። ይዛ ከች ብላለች። ዛሬ አህላሚቱ የደስታው ቀን ነው። ምርጧ እህቴ አላህ ስብሐነ ወተዓላ የደስታ እስከ መጨረሻው ያሰላም ያሰላም ያሰላም ያሰላም። የዛሬውማ የተለየ ነው፣ የተለየ ነው። ዛሬ በደስታ ከች ያለሁ ማለት ነው። የሰው ደስታ የሚያስደስታችሁ እንግዲህ ዛሬ ይገባገባበሉ ማለት ነው። የእህቴን ደስታ እንድትካፈሉልኝ በአክብሮት እጠይቃለሁ። የእናት ቤተሰቦች ማለት ነው። ዛሬ አህሉዬ የደስታ ቀን ነው። አብራችሁ ተደሰቱልን ማለት ነው። ያው የሰው ደስታ የሚያስደስታችሁ ብዙ እህት ወንድሞች ስላላችሁ ማለት ነው። ያው ትዳር የኢማን ግማሽ ነው ተብሏል ማለት ነው። ይህንን ደግሞ ለማስታካት አላህ ስብሐነሁ ወተዓላ በፈቀደው መልኩ እህታችን ከች ብላልናለች ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ስብሐነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በደስታ ከች ብያለሁ ማለት ነው። ዛሬ ውድ አህቴ ያው ትዳርን ለመመስረት ያው እንግዲህ አላህ ስብሐነሁ ወተዓላ ፈቅዶላት ዛሬዋ ቀን ደርሳልን ማለት ማለት ነው። እነ ላጤዎችዬ እንግዲህ በነካካጁ እንዲያው በነካካጁ አላህ እንዲያው እየወፍቃቸው ከላጤነት እያውጣቸው ማለት ነው። ያው ፒኤጅኤም ማለት ነው። እናት አባቶችም እንደምትከታተሉኝ ያሳየኛልና ያው ዛሬ የመጣሁት ለእህቴ ለአህሉዬ ዱዓ እንድታደርጉላት ነው ማለት ነው። አላህ ሱብሃነሁ ወተዓላ ዱዓችሁን ደግሞ መቅቡል አድርጎላት የተሳካ የትዳር ህይወት እንዳደርግላት እንመኝላታለን ማለት ነው። ምርጥ ምርጥ እህቶች ወንድሞች፣ አላችሁም እናንተም ዱአ አድርጉላቸው። እንሻላ ዛሬ እንግዲህ ያው ሷሊህ እናት ልጇን ስትድር የመከረቻትን ምክር ይጀላት ከች ብያለሁ እኔም እህቷ ማለት ነው ከምርጥ እህቷ ሷሊህ እናት የምትመክራትን እንግዲህ ለማ ቀበል።

ሳሌ እናት ልጇን ስትድር እንዲህ አለቻት። ልጅ ሆይ አደራ ማለት ለአባት ደረጃ ለዘር ክብር የሚተው ቢሆን ኖሮ ለአንቺ በተውኩ ነበር። ነገር ግን አደራ ወይንም ምክር ለአዋቂ ማስታወሻ ሲሆን፣ ለዘነጉ ደግሞ ማንቂያ ነው። ልጅ ሆይ ሴት ልጅ ለቤተሰቦቿ ሀብት፣ ከትዳር የምትብቃቃ ብትሆን ኖሮ አንቺ ከትዳር የተብቃቃሽ ነበርሽ። ነገር ግን እኛ ለወንዶች ተፈጠርን ወንዶች ለእኛ እንደተፈጠሩት ሁሉ። ልጅ ሆይ አንቺ የወጣሽበትን ሀገር ተለይተሻል። ከለመድሽው ኑሮ ወደማታውቂው ህይወት ተሸጋግረሻል። ወደ አለመድሽው ጓደኛ አንቺን በማገኘቱ በአንቺ ላይ ንጉስ ወደሆነ ለሱ ባሪያ ሁኚለት ላንቺ ታዛዥ ይሆንልሻል። ትላታለች። በመብቃቃት ጓደኛ ሁኚለት፣ በመብቃቃት የልብ እረፍት ስለሚገኝ በመተዛዘንና በመስማማት ተኗኗሪው። እነርሱ የአላህን ውደታ ስለሚያስገኙ አይኑንና አፍንጫውን ጠብቂለት፣ አይኑ ባንቺ ላይ በሚጠላው ነገር ላይ እንዳያርፍ አፍንጫው ከአንቺ መልካም መዓዛን እንጂ እንዳያሸት ትላታለች። ኩልና ውሃ አደራሽን። ኩል ለሴት ልጅ በጣም አስፈላጊ ነው። ውሃ ደግሞ እያለ የታጣ ሽቶ ነው። የምግቡን ጊዜ ጠብቂለት። የረሃብ ነበልባል አቃጣይ ነው። ሲተኛ ጸጥታን ጠብቂለት፣ የእንቅልፍ ባህሪ ቁጣን ይቀሰቅሳል ትናታለች። ቤቱንና ንብረቱን ጠብቂለት፣ ንብረት በመጠበቅ የተሳካለት የትዳር አያያዝ ነው። ክብሩንና ቤተሰቦቹን ጠብቂለት፣ ሚስጥሩን አታባክኚ። ሚስጥሩን ካባከንሽ አደጋውን አት ቋቋሚ ወመ እትናት አለች ማለት ነው። እና አላህ ስብሐን ወተዓላ ለሱ ምንም የሚሳነው ነገር የለም። እንሻአላህ uh, ለሁላችሁም እህቶቼ ወንድሞቼ ያው ላልተወፈቃችሁት እሱ አላህ ስብሃነ ወተዓላ መልካሙን ትዳር ወፍቋችሁ የደስታ ህይወት እንድትኖሩ እኔም እመኝላችኋለሁ ማለት ነው። ዱአ በነገራችን ላይ ትልቅ ትንሽ አይለም ማለት ነው። አላህ ስብሃነ ወተዓላን ከልብ ከለመን ነው ይደርሳል እንሻላ። አላህ

እንሻላ በዱንያም በአኼራም አብረሽው የምትኖሪ የምትጓዥ ያድርግሽ ማለት ነው። የኔ ውድህት አንቺ ምርጥ እህቴ ነሽ። ወላ እንጃ ምን ቃለ ቃለት ያጥርኛል። እና እህቶቼ ያው ዱዐ አድርጉላት። አላህ ትዳሯን ምር ስምር አድርጎ ሷሊህ ልጆችን አላህ ስብሃነ ተዓላ ሰጥቷት እንድትደሰትልኝ ምርጥ እህቴ ናት። ዱዓችሁን እንድትለግሷት በአክብሮት ትጠይቃለሁ። ላጤዎችዬም በዚሁ እንግዲህ እንደው በዚሁ እንግዲህ ይቀጥል። ከላጤነት አላህ ያውጣችሁ አላህ ያውጣችሁ ማለት ነው። እንሻላ እናት አባቶቼ ያ አላችሁን የፔጅ ላይ ዱዓ አድርጉላት። እንሻላ የእናት የአባት ዱዓ ይደርሳል። አላህ እንግዲህ እስከ መጨረሻ አስደስትሽ አህላምዬ አልዬ የገልቤ ሀያቴ ምሬ እኔ ደስ ብለኛል ወላሂ። እና ዛሬ ው ሽክ ብዬ እንግዲህ አሁን ሰርጉ ለሄድ ነው ማለት ነው። እስኪ ያምርብኛል ወይስ እና አስተያየታችሁን እንድትለግሱን ማለት ነው። ዱዓችሁንም በኮመንት አሚን ትላለች ትቀበላለች ማለት ነው። እኔ ጀግና እህት ጀግና እህት ናት ሀቂቀተን ማለት ነው። የተውሂድ አርበኛ ናት እና ዱዓ አድርጉላት ማለት ነው። እንደዚህ ያሉ ጀግና ጀግና እህቶች እህቶችን ዱአ ያስፈልጋቸዋል። አላህ በዲናቸውም በትዳራቸውም በሁሉ ነገራቸው ብቁ ሆነው አላህን እንዲያስደስቱ ኢንሻአላህ። እና በአዲስ ቪዲዮ ደግሞ እመጣለሁኝ። አሁን ይበቃኛል ማለት ነው፣ ወደ ሰርጉ ለመሄድ ሽርን ጉድ ብያለሁ። ይኸው የኔ ምርጥ እህቶች ማሰላም።